ምናልባት ፈጣሪ ካለ ከልጄ ጋር ምናል የምንገናኘው፣ ከእናንተም ጋር እስከዛ፣ እናንተም በስልክ ሆናችኋለሁ አገኛችኋለሁ። በቃ ከሶሻል ሚዲያ ራስሽ ማለት ነው። ማለት ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምንም እንዳታይ በእግዚአብሔር። ችግር የለውም በእግዚአብሔር ይቅርታ። ሰላም ቤተሰቦች እንዴት ናችሁ? ቅርታ መጀመሪያ ቆይ በደንብ ልረጋጋና ሰላም ልበላችሁ። እንዴት ናችሁ ቤተሰብ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ቪዲዮ የጀመርኩበት ምክንያት እኔ ወደ ቤተሰብ ጋር ለመሄድ አስቤ ነበረ። ወደ ቤተሰብ ጋር ደግሞ ልሄድ ምክንያት የሆነኝ ወይም ያሰብኩበት ምክንያት ያው ትላንትና ቪዲዮ አለቀኩኝም እኔም ማንም አልለቀቀም፣ ከኛዋ እኔም እሱም አለቀቀም። ምክንያቱም እኔ ትንሽ የሚደብር ሁኔታ ውስጥ ነበርኩኝ። አብርሽ ወደ ቡታጅራ ሄዷል። ያው የተነጋገርነው ነገር ሌላ ነበረ፣ እሱ ደግሞ ያደረገው ነገር ሌላ ነው። ከነጻነት ጋር ወደ ቡታጅራ ሄዷል። የተነጋገርነው ነገር ሌላ ነበር፣ ነገር ግን ያደረገውም ሌላ ነው። ይሄ ነገር እየተደጋገመ ስለሆነ እኔ በጣም በቃ ሰልችቶኛል። ከዚህ በላይ መታገዝ አልችልም። ነገሮች እኔ እዚህ ጋር ከማወራቸውና ከምነግራችሁ ወይም ከማሳያችሁ በላይ ስለሆነ ነው እንደዚህ አይነት አንዳንድ ውሳኔዎችን ወስነው ወይም ደግሞ እንዲያ ታርጊ ምናምን ትሉኝ ያላችሁ ግን፣ እናንተም በኔ ቦታ ሆናችሁ ብታዩት ልትረዱኝ ወይም ሊገባችሁ ይችል ነበረ። በሩ ደግሞ ቁልፍ ነው እንዳጋጣሚ ምንም ነገር ቪዲዮ ምንም ሳልሰራ ነበር ለመሄድ ያሰብኩትኝ እና አቤል ደውዬለት ነበረ። አቤል እና ቢኒ አንድ ላይ ናቸው። አንድ ላይ ነው የመጡት ቁልፍ ለመስጠት ማለት ነው ለነሱ እና ለአቤልስ ደውልለት አቤል እና ቢኒ አንድ ላይ ናቸው። ቁልፉን ሰጥቻቸው ነበረ። ከዛ ሻንጣኝ ቁልፉን ከተቀበሉኝ በኋላ ሻንጣኝንም ወሰዱት አትሄጂም ብለው ከልክለውኝ ማለት ነው እና እራሳቸው በነዴት ነው ወደዚህ ስመጣ። ነገሮች ሁሉንም ነገር ያውቃሉ፣ አስረድቻቸዋለሁ። የተፈጠረውን ያለውን ነገር በሙሉ ነግሬያቸዋለሁ። ግን እነሱ ሊረዱኝ ስላልቻሉ በቃ ተናድጄ ስመጣ፣ ቁልፉም እነሱ ጋር ነበረ። ድንገት ስከፍተው ነው ቤት ሆኜ የተፈጠረውን ነገር እነግራቸዋለሁ ብዬ ስከፍተው፣ ያው መፍቻው እነሱ ጋር ነውና ያለውን ነገር እዚሁ ሆኜ ላስረዳችሁ ብዬ ነው። ከእሷ ጋር ተነጋግረን ነበረ። እሷን ማለት እንድትሄድ ነግሬያት ነበር። እና በማያስፈልግ ሁኔታ እኔም ማለት ቤተሰብ ጋር ከመሄድ የቀረሁት እሷም ትሄዳለች ተብሎ እንዲሁም ደግሞ ከእሱም ጋር ተነጋግረን ስለነበረ ነው እንጂ ልሄድ አስቤ ከአቤልም ጋር ተነጋግረን ለእሱም ነግሬው አይሆንም ስላለኝ ነው እኔ እዚህ የቀረሁት። እና በነገሮች በሀሳቦች እንነጋገር እንስማማና ነገር ግን እሱም የተገብረው ሌላ ነው የሚያወራው ሌላ ነው። በቃ የተገላቢጦሽ እኔ እንጃ። በዚህ ጋር ስታዩት ሌላ በዚህ ጋር ስታዩት ሌላ፣ ሌላ ሁለት አይነት መልክ ነው ያለው ለኔ በዚህ ሰዓት የሚያሳየኝ ባህሪው እና ከዛ ከዛ አንጻር ውስጤ ትንሽ እርብሽ ስላለ በቃ ከዚህ ነገር ነፃ መሆን እፈልጋለሁ እ ከዚህ በላይ የምር ይሰለቻል እንዴ ከምሬ ነው። አቃተኝ። ምንም ነገር መናገር አልፈለግኩም ነበር ቪዲዮ ምንም ምንም ላይ መውጣት አልፈለግኩም። ምንም መስራት አልፈለግኩም ነበር። በቃ እሱ ዝም ብሎ አይደል የሄደው? እኔም ዝም ብዬ ሄጄ በቃ ፋሚሊ ጋር ነው እንደፈለኩኝ ረፍቴን አድርጌ ምናምን እንደዛ ነበር ለመምጣት ሀሳቤ። ግን እንደዛ አልተሳካም፣ እንደዛ ሊሆን አልቻለም። እና አቤል አስቆመውኛል። ማለት እነሱ ማግኘቴ ነው መሰለኝ አሁን ስህተት መስሎ እየታየኝ ያለው ልክ እሱ ነገሮችን ሰውን አሳምኖ ወይም ደግሞ አውርቶ ከዛ በኋላ በራሱ መንገድ ሀሳቡን እንደሚቀይረው ሁሉ እኔም ብድግ ብዬ ተነስቼ በቃ እንደዚህ አድርግ ያለሁ ብዬ ባሳይ ይሻለኛል ብዬ አስባለሁ። እና ተነጋግሮ ውሳኔ ከወሰነ በኋላ በማግስቱ የሚያደርገው ነገር ሌላ ነው፣ የሚያወራው ሌላ ነው፣ ተግባሩ ሌላ ነው። ለምን እኔስ እንደሱ መሆን አቃተኝ? አንዳንዴ ይሄ ነገር በጣም ያናድደኛል። ከዚህ ከዚህ አንጻር ነው ስሜታዊ የሆንኩት እና። ይቅርታ በጣም። እኔ በእንደዚህ አይነት ስሜት ከእናንተም ጋር መገናኘት አልፈለግኩም ነበር። በጣም በጣም በጣም ይቅርታ። ከሰዓት ትሄጃለሽ። እሺ፣ እኔ ከአንቺ ጋር ስለሆንኩ ነው። አሁን ከሰዓት ትሄጃለሽ። መፍቻውን ያዙት፣ አትክፈቱት ሻንጣኝ ብቻ አስጡኝና በቃ ልሂድና። ቆዩ እኔ አንቺን እንደማልደግፍ ይያለሽ። አሁን ነው ሄድ ያለብኝ። ይመሽብኛል። ቪዲዮ ጋር ይመሽብኝ። ትንሽ ቆይ። ከነጻነት ጋር እንደሄደ በምን እርግጠኛ ሄዳለች። ነገሮችን አብረን እንፈታ አይደል እንደ የምንነጋገርው ሁል ሁልጊዜ

አንዳንድ ጊዜ ማለት እየተነጋገርን ነገሮችን እያወራንበት ከዛ በዚህ በዚህ መንገድ እናደርጋለን ተባብለን፣ እሱ ግን ሀሳቡ ሌላ ነው። የሚያወራው ሌላ፣ የሚሰራው ሌላ፣ የሚናገረው ሌላ፣ ተግባሩ ሌላ። እኔ ለምን እንደዚህ እያደርጋል እንዲ ይመራል እኮ ቢኒ ሰለቻል እኮ ቢሆንም ተረድተንሻል እኮ ሩታ፣ ምን ብለሽ ትገቢያለሽ ቤት? ሩታ ማሰብ ያለብሽ ቢያንስ ያለው ዋቤ ከጎንሽ አለ፣ ቢያንስ እየተረዳሽ ነው ያለውን ነገር ተረጋግተሽ አስበሽ ትሻለህ። እናረጋግጥ። ከዚህ ስሜት ውስጥ መውጣት ፈልጋለሁ። ትውጫለሽ። አይ ኖ አቤል ከኔ ጋር ነህ፣ ኤቭሪ ዴይ ትመጣለህ፣ ታረጋጋኛለህ ምናምን። ግን ቤት ውስጥ የሚፈጠሩት ነገሮች ደግሞ ይደብራሉ። ግን ደግሞ ማለት ነው ከነጻነት ጋር እንደሄደና እንዳልሄደ እናረጋግጥና ቤትሽ ድረሽ አደርሱሻሉ ቤተሰቡ እስከ ከሰዓት ድረስ። አቤት እሱንም ቢሆን ማለት ነው ከማንም ጋር ሄዳን ሄደ ግን ጀስት በቃ ማወቅ አለብኝ። እኔ ለምን እደበቃለሁ? ኤቭሪ ዴይ በየጊዜው የሆነ ነገር ሲያደርግ ለምን ለምን ይደብቀኛል? ተስማምተን ያወራነው ነገር ሌላ ይሆናል የሚተገብረው ነገር ሌላ ይሆናል፣ ለምን ግን? የምንም ያላወቅነው ነገር እንዳለ እየተሰማኝ ነው ሩት ማለት አብረሽ በዚህ ልክ እንደዚህ ተቀይሮ አይተሽው ታውቂያለሽ? ማለት የሆነ ያላወቅ ነው ነገር እንደምልቀቀ ያያራ እኔ ማስጠንቀቂያለሁ ነፃነትን እኔ ማስጠንቀቂያታለሁ ትዳርን አትበጥብጪ ሌላ ነገር ሳይፈጠርብሽ በሰላም ወደ ሀገርሽ ሂጂ ብያታለሁ። ይሁን እንደዚህ እኮ እንዲያደርግ እንድታደርግ መንገዶችን እየከፈተላት ያለው እሱ እና እሱ ብቻ ነው። በነገር ላይ ለምን ተለሚላማ መጣት አይጎልባትም እኮ እናንተ። ነገር ግን እሱ ይኸውልህ፣ ልንገርህ፣ እሷም አይጎልባት ከሆነ ከእሱ ግን እያጎደለችበት እንደሆነ መቼ ብሄድ ለማንም ግልጽ ነው እኮ። ያንን ነገር እንዲያውቅ ማድረግ ነው ያለብህ። ሕፃን እንኳን ይረዳል። ሕፃን ይረዳል፣ አይደለም አዋቂ። አይደለም በእኛ አድሜ ያለ ሰው ይህንን ነገር አይደለም ሕፃናት ይረዳሉ። ገባ እያጎደለችበት እንደሆነ እሷ ምንም ካልጎደለባት ከእሱ እየጎደለ እንደሆነ ከገባው ለምን አይሸሻትም? ለምን አይርቃትም? ለምን ድነው ሹሩ የምትባለው እንዴ ነገሮች አታውቅም ትባላለች ግን በደንብ ነው የምታውቀው ከዚህ በፊት ምን የተናገርኩ ያለሁ መድገም አይጠበቅብኝም በደንብ ታውቃለች ሆን ብላ ያደረገች እንደሆነ ከኔ ጋር ተግባብቶ ከኔ ጋር አውርቶ ሄዶ ባክሽ ከህይወቴ ውጪ ባክሽ እንደዚህ አታርጊ ባክሽ ቁርጡን ለምን አይነግራትም እንዴ እንቅጭን ቁጭ መናገር ለምን አንዳንድ ጊዜ ቆፍጠን ማለት ማንን ገደለ ሲቀጥል ደግሞ ወይስ የፈራው ነገር አለ ማለት ይወጣል ብሎ የፈራው ነገር አለ ወይ ሌሎችንም ሰዎች ማለት ሚዲያ ላይ ወጥቶ የሚያወራው እናንተ ፊት የሚያወራው ከኤፋ ጋር የሚያወራው ከእኔ ጋር የሚያወራው ነገር ሌላ፣ ደግሞ ተገላቢጦች ሲሰራ የሚታየው ነገር ሌላ። እሱን እንኳን እያዩ ማለት ብዙ ሰዎች ሊረዱ አልቻሉ። እናንተም ሁለታችሁን ቃላት የሚጎዳችሁን ቃላት አጣቱ። እሱም አንቺ ምሩጣ አቤል፣ ይሄ መጎዳዳቱ ምናምን ምናምን፣ እሱን ተወና በጣም በተረጋጋን ታይም ስቴብል በሆነን ሰዓት እንነጋገራለን። ከዛስ ያድራል አይደለ? ሲያድር የሚቀየረው ነገር ሌላ ነው። ይሄ ለኔ ለምን ግልጽ አይደረግልኝም? አልገባኝም። እኛም እኮ አልገባንም። ሲጀምር እኔ ልጅቷ አመጣቷን ግራ ነው የሚያጋብዩ። እኔ ህይወታችሁ፣ እናንተ ለምን ይህንን መረዳት አቃታችሁ? እሺ፣ አንቺም እሱም ሩታዬ፣ አምስት ደቂቃ ወይ አስር ደቂቃ ቁጭ ብለን ደውለን እናጣራ ይውለ

በፈጣሪ አምላክ እኔ አይደለም አምስት ደቂቃ ቀርቶ 10 ደቂቃ 30 ደቂቃ ቀርቶ ስለ እሱ አታስቢ። ይሄ ሁሉ ብሎ ነው አውቃለሁ፣ ግን እኔ እዚህ ጋር እየተጎዳው ነው አይደለም ነው ይገባናል፣ ግን ቢያንስ ተነጋግረን ቁጭ እንበል እኮ ነው እያልሻለሁ። ምንም ካለብሽ ትሄጃለሽ። አሬ ብዙ ጊዜ እኮ ተነጋገርን። እሺ ከዚህ ነገር መውጣት ነገር እኮ

ሌላ ውስጥ ነው የምገባው። ቤተሰብ ጋር ሄደች። ሌላ ጭቅጭቅ። ቆይ እኮ እየሄደን እናውራ። አንተ ማለት ነው ያለው ታጀራ ነው። ብዙ ነገሮችን አላየህም። በቪዲዮ ነው የሚፈጠሩት ነገሮች የምታየው። እና ይሄ ነው ብዬ ላስረዳግ እችላለሁ፣ ነገር ግን ብዙም ላትረዳ እንችላለን ነገር ግን እሱ በጣም እኔም መረዳት አለበት። ቢኮዝ ኤቭሪ ዴይ የሚፈጠሩት ነገሮች ያውቃል፣ ያያል። ለምን እንደሚከራከረኝ ግን አላውቅም። ሊከራከርሽ አይደለም። ለማ አስር ደቂቃ ሲጭኝ ነው ያልኩሽ። አብርሃም ከነጻነት ጋር እንደሄደና እንዳልሄደ እናረጋግጥ። አልፈልግም ከሄደ እሸኝሻለሁ አለኝ ያለው ነገር እናጣ። ለምን እንደሄደ ከነጻነት ጋር ሄደም አልሄደም ለእኔ ሳይነግረኝ በሚሄዱ ተናድጃለሁ። አሁን እስቲ አሁን ያላት ፍቅር ልኝልሽ። አሁን ያለበት ነገር ከማንም ጋር ይሄድ በቃ፣ ሊሄድ አሁን ያለበት ነገር ካንቺ ጋር ያለበት ነገር የሚያዋራ ነገር አይደለም። እሄዳለሁ አልሄድም የሚባልበት ነገር አይደለም። እየተነጋገረን እኮ ነው ቃሉን እያጠፋ ያለው ለማልናገር፣ አስር ደቂቃ ወይኔ ችግር። ስልኬ መቼ ማትነጥቁኝ ማለት ነው? በስልኬ ከፍዬ እሄዳለሁ። አረ ሩታ በእግዚአብሔር እኔ ላሳዝንሽ በእግዚአብሔር እኔ ወንድምሽ እዛ የሚልኝ በእግዚአብሔር የሚፈጠረው ነገር ካንቺ እኩል እያዘንኩ ካንቺ እኩል እየተከፋዋል እንደ አንቺም ልቤ ባይሰበርኩ ከኔም ልቤ እየተጎዳ ነው በእግዚአብሔር በእናንተ ጉዳይ ደቂቃ አስር ደቂቃ ልጅ ታ የመጣቸው የአንቺን ህይወት ልትረብሽ ነው። ይህን ነገር ከአንቺ ለመጠቀስ ከሆነ ግልጽ እኮ ነው። ቤተሰብስ ምን ይላል? እንደዚህ ሻንጣን ስቶ ሄድ። እኔ አሁን በቀደም እንደልኩት አይምሮ ላይ የመጣው ነገር ብዙ ነገር ነው። ገብቶሻል ቤት ከገባ በኋላ የአንቺ ነገር አሳስቦ የመጣው እንዳልኩሽ። ከዛ ቤት ራሴን ቀስ ብዬ ሳረጋጋ የመጣ ቤት ነገር እች ልጅ የቤት ሻንጣን ስታ ቤት ስትሄድ ምን ይላሉ? ቤተሰቦቿ ምን ያስባሉ ብዙ ነገር ነው የሚያስቡት። ሩታይ እንዴት ምንም ማይሉ ልጃቸው ብለሽ ትሄጃለሽ? ችግር የለባቸው እንዴ? ልጃቸው እኮ ነው። ያንዳንዱ የፈጠረው ነገር እኮ ያሉ ይጨነቃሉ እንዴ። እንኳን ቤተሰብ ታዩና አንይ ትጨነቅ እኮ ነው የመጣሁት። ቤተሰብ ደግሞ ምን አክል ሊጨነቅ እንደሚችል አስቢ። እሺ ምን ላድርግ ማለት አልገባኝም። በዚህ ጭንቀት ውስጥ በዚህ ሀሳብ ውስጥ ብቻ ሽንቁጭ ባይነጥሉ ቁጭ ባይቀር ቢያንስ ተነጋግረሽ አስይም

በማግስቱ ግን ሰራው ሌላ ነው። እሺ ከዚህ በላይ መረጋጋቱ ኬት፣ እንዴት ብዬ ላምጣ ንገረኝ፣ እንዴት ብዬ ማለት እናንተ የምትረጋጉበት መንገድ አለ፣ እስቲ ኤክስፒሪየንስ ካላችሁ ንገሩኝና ላውራው እና እና ሰይጣን ወንድም ትዳራችሁ ነው ስለተረጋጋው እኮ ነው። ባለፈው አቤል አንድ ነገር ላስረዳ፣ ስለተረጋጋው ነው ካንተ ጋርም ተነጋግሬ እሷን አናግሪያት እንድትሄድ ያደረኩትኝ። እንድትይቻ እፈልጋለሁ ያልኳትን እሷም ወረዲ ትሄዳ ትሄድ አይሮ ነው። ግን ሁለታችሁ ምሉ ውስጥ ሆናችሁ እሺ፣ ትዳር ማን ነው እሺ፣ ሊያረጋጋ የሚችል ነው ስለወራን አንቺ ምልህኛ አብራም ስለወራኛ ነው አይደለም። እኔ ልህኛው አይደለም በነገሮች ነው ልህኛም ሆኖ ከተረጋጋው በኋላ የምወስናቸውን ውሳኔዎች እኔ ቀይሬ አላውቅም፣ አልቀይርምም። በእንደዚህ አይነት ባህሪ ምናንተ አታቆኝም። ተነጋግሬ ከሱ ጋር ተነጋግሬ፣ እንዳትሄጂ ብሎኝ ነው አይደለ? አቤል ካንተ ጋር ተስማምቼ እንሄዳለን። ነገር ግን እሱ ማወቅ አለበት ብዬ ተነጋግሬ፣ ኢቭን እሱ ማወቅ አለበት፣ ፋሚሊ ጋር ነው የምሄደው። አዎ እሱ ማወቅ አለበት ብዬ ከእሱ ጋር ተነጋግሬ፣ ኦኬ፣ እንዳትሄጂ ነገሮች በዚህ በዚህ መንገድ ይሆናሉ አለኝ። እሺ አልኩኝ። ቀረው። ከዛ እሷን ደግሞ አገኘዋት። ከቀረው በኋላ ነው አይደል? እሷን ያገኘዋት መቼም ሄጃር፣ ለምን እሷን ያገኘዋት እዚሁ አይደለ? ስለዚህ እኔ ተነጋግረን እዚህ ቁጭ ማለት ከቻልኩኝ ሐሳቤን መቀየር ከቻልኩኝ ከሱ ጋር አውርቼ መተማመን ከቻልኩኝ እሱ ለምን ይሄንን ነገር ማድረግ ያቀተዋል? ለዚህ በልሳለ እኔ ለኛ ወይም ደግሞ ተነጋግረን መግባባት የሚያቀተኝ ሰውኛ አይደለም። ፕሊስ፣ ከዚህ በላይ ማውራት አልፈልግም፣ እየደከመኝ ነው። ፕሊስ ልሂድ ታደረጋለህ? እኔ ልቀቀኝ፣ መና ተለመኔ በእናታችሁ መግባት ባልፈልግበት ስሜት ውስጥ አትክተቶኝ። እኔ የማልፈልገው ስሜት ውስጥ አትክተትኝ። ግን የትኛዋ የትኛዋ ሴት ናት በዚህና ልክ የምትታገሰው ማለት። ቆመ ብላችሁ አስቡት። የለ ፊቱን ከደሮ ጀምር ያለው በተደጋጋሚ፣ አስቡት፣ ከምር አስቡት። ማነው የሚታገሰው እንደዚህ እኔ የትኛው ሴት ናት እንደዚህ የምታረገው? የትኛው ሴት አቤል፣ ተመልከት ከድሮ ጀምሮ ያሉትን ነገሮች። አንተ ኢቨን አጠገባችን ስለሆን እዚህ ጓደኛችን ስለሆን አብረን እንወጣለን አብረን እንገባለን። ኤቭሪ ሞመንቶችን የሚፈጠሩትን ነገሮች በሙሉ ታያለ አይደል? እስከ ዛሬ ድረስ የተፈጠሩትን ነገር ያሳለፍኩትን ነገር እይ። ማነው እንደዚህ ታግሶ የሚያሳልፈው? እንዴ አልገባኝም። ለኔ ነገሮችን ተነጋግረን መግባባት ነው የሚቀድመው ወይስ የሚመጡትን ዜሎች በሙሉ እሹሩሩ እያለ እነሱን መሸኘት ነው የሚበልጠው? ከኔ ጋር የሚያወራ ወሬ ሌላ ነው፣ እዛ ሴድ የሚያወራ ወሬ ሌላ ነው፣ እናንተ ፊት የሚያወራ ወሬ ሌላ ነው፣ ሚዲያ ላይ የሚያወራ ወሬ ሌላ ነው። በቃ ያስጠላል። ለእኔ ሰለቸኛል። አንችልም ከዚህ በላይ መመልከት። ትችላለን እየተፈጠሩ ያሉትን ነገሮች ከድሮ ጀምሮ መመልከት ትችላለ አንተ ላይፍ ውስጥ ነበርን የሚሉትን ሰዎች ራሱ ከኔ ጋር ህይወት ከጀመረ በኋላ እኔን አይደለም ምን የሚያዳምጠው። እኔ ስለሱ እንደዚህ ነው እንደዚህ ነው ማውራት አልፈልግም። እንደዚህ ሜዳ ላይ ግን አልገባኝም። ነው ወይስ ስለወደድኩት፣ ስላፈቀድኩት፣ ለታመንኩለት ሲቀጥል ደግሞ እኔ ማለት የመጣውን ሰው በሙሉ በስነ ስርዓት ከህይወቴ እንዲወጣ ስላደረግኩኝ ኢግኖር ስላደረግኩኝ እሱ የሚመጡትን ሴቶች እያባበለ ምናምን የኔን ልብ አይቶ ነው እንደዚህ የሚሆነው። ችግር የለውም ማንም። መቁረጥና መጨክን ግን አያቅተውም። ስቆርጥና ስጨክን ግን ከእሱ ብሳለሁ። ነገር አይደል ሩታ፣ እኔ አትጂ አለለሽም ብዙ ጊዜ አትጂ ምናምን ብዬሽ ብዙ ነገር ተፈጥሯል። ግን ደግሞ ምን ብዬ እንደማወራም አላውቅም። ማለት ግራ ገብቶኛል። ምንም እየተፈጠረ እንደሆነም እኔ ራሴ ግራ ገብቶኛል። ከጣል በላይ ሆነብኝ። ግን ሂደሽ ቤተሰቦች ጋር በአሪፍ ጊዜ እንድታሳልፍ የሚፈልገው ማለት ራስሽን ሌላ ነገር ውስጥ እንዳታስገቢ ችግር ሁሉ ያለሽበት ነገር እኔ በደንብ ነው የምረጋጋው፣ ስለማውቀው ነው። ሄ ደ ያለሽበት ነገር በጣም መጥፎ ነገር ውስጥ እንደግሞ ራስሽን ለማረጋጋት መክ ሩታ ማለት ከሶሻል ሚዲያ እንዳለ ራቂ። ምንም ዓይነት ሚዲያ ላይ መቅረብ አልፈልግም። በቃ ሂጅ። ምናልባት ፈጣሪ ካለ ከልጄ ጋር ምናል የምንገናኘው ከእናንተም ጋር እስከዛ እናንተም በስልክ ሆናቸዋለሁ አገኛቸዋለሁ። በቃ ከሶሻል ሚዲያ ራስሽ ማለት ማለት ሶሻል ሚዲያ የሚለቀቁት ነገሮች ምና ምንም እንዳታይ በእግዚአብሔር። ችግር የለውም በእግዚአብሔር። በቃ ሻቤ አመሰግናለሁ። ማለት ከዚህ በላይ መጨነቅ የለብህም አንተም። ሁለታችሁንም በጣም አሪፍ ያመሰግናለሁ። ማለት በቃ ሁሉንም ነገር አደራሽ። እሱንም ቢሆን አደራ። አሁን ስለዚህ ነገር አታስ በደንብ አስረዱት የተፈጠረው ነገር እውነት ነገር ለምን እንደተፈጠረ ቢኒ፣ እየሄድኩ ነው። እመን ወይም ደግሞ በቃ እዚህ መኪና ውስጥ አስገብታችሁ ስትሸኙኝ ታምናላችሁ። መሸኘት እኮ ቀላል ነው ሩታ ነው፣ እሸኝሻለሁ። ግን እኔ አሁን ባቲጂ ደን መጣሉ ይሻላል። አይደለም ቢኒ፣ ከዚህ በላይ መሆን የለበትም። ይበቃኛል። እኔ ነገሮችን ብናበርድ ይሻላል ሩታ ቢያንስ ድጋሚ ቤተሰብ ጋር ሄደሽ የሚፈጠረው ነገር እኔ ደስ እያለኝ አይደለም። በጣም ብዙ ነገር እኮ ገብቶሻል። እዛ ሄደሽ ቤተሰብ ጥሩ አመለካከት አይኖርም። ደስተኛ ይሆናል በጣም ይሁን፣ ገብቶሻል። እኔ ሁሉ እኔ እሱ መጥቶ በዘጋ ቤት ማግኘቱ አሁን ስለ አብርሃም ደግፊ እያወራሁ ሳይሆን ሊከሰት ስለሚችለው ነገር ነው እየነገርኩሽ ያለው። እኮ እሱ ነው ምንም ነገር እንዳይፈጠር እናንተ ከጎኑ ሁሉም ነገር ነገሩት ሲጀመር ያውቃል። ለምን እንደሚሄድ ማለት ለምን እንደሚሄድ ስለ ምክንያቱን ያውቃል። ምን እንዳደረገ ያውቃል። ይሄ ነገር ለምን እንደተፈጠረ ያውቃል። ከእኔ ጋር ያወራውን ያውቃል። እዚህ ጋር የሚያወራውንም ቀድሞ ያውቃል። ችግር የለውም። ግን ሌላ ነገር ውስጥ እንዳይገባ እሱንም ጠብቁት። ከእሱ ጋር ሁሉ እናንተም በስልክ አወራችኋለሁ ስለ ፋሚሊ፣ ስለ መጥፎ ነገር፣ ስለ ማሰብ፣ ስለ መጨነቅ ስለ ስለኔ ኤቭሪቲንግ ምንም ነገር እንዳታስብ፣ ምንም አይፈጠርም። ምክንያቱም እኔ ማስፈጠርም እኔ ማስረዳበት መንገድ ነው። ስለዚህ አንቺን ይዘሽ ቤት ስትገቢ እንዴት ምንም አይፈጠርብታል በጣም ብዙ ይኸውልህ፣ እኔ አሁን ማለት ነው ከፊ ከፋሚሌ ጋር መሆን ፈለግኩኝ፣ ይሄን ሞመንት ብቻ የማሳለፍ አልቻልኩም ብላቸው በቂ ነው። በቃ ስለዚህ በዚህ ምክንያት ነው ለረፍት ምቲጅና ከልኳስ መሰልሽ አሁን እንዴት ሰብቀ ምቲጅ ይዘሽ ጣልተሽ እኮ ነው የሆነ ረፍት ለማድረግ በቴጂ ኖርማል ነው። ተጣልተሽ ቤተሰብ ጋር ነው እረፍት ለማድረግ መጣሁ እላቸዋለሁ። ችግር የለውም። ያላችሁበት ሁኔታ ያውቃሉ እኮ። በቃ ረፍት ለማድረግ መጣው ብላቸው። ሄድም ካለብሽ አብርሽን አግኝተሽ፣ አይ የምሬ ነው ከሱ ጋር ተነጋግራችሁ ይቅርታ። ከዚህ በላይ ሄድም ካለብሽ